በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? አሜን። የኃያሉ አምላክ የእግዚአብሔር ስም የተመሰገነ ይሁን። በነዳያን ላይ የተደረገ ክልከላ ጌታችን በኢያሪኮ የነበረውን አገልግሎት ፈጽሞ ሲወጣ የቃሉን ትምህርት የእጁን ተአምር አይተው የተከተሉት ብዙ ሕዝብ ነበሩ። እነውም ከመንገድ ዳር የተቀመጡ ሁለት እውሮች ኢየሱስ ክርስቶስ በዚያ እያለፈ መሆኑን ሲሰሙ የዳዊት ልጅ ሆይ ማረን ብለው ጩኹ። ከእነዚህ ሁለት ዓይነ ስውራን አንዱ በርጠሜዎስ እንደሚባል ቅዱስ ማርቆስ ነግሮናል። ወንጌላዊው የአንዱን ስም ለይቶ መጥራቱ ይህ ሰው በከተማው ከነ አባቱ የሚታወቅ በመሆኑ ሳይሆን አይቀርም። የሆነ ሆኖ አሁን ሁለቱም ነዳያን ማረን እያሉ ሲጮኹ ነበር። ነገር ግን ከጌታችን ፊት ቀድመው የሄዱ የነበሩ ሰዎች እነዚህ ነዳያንን ዝምበሉ ብለው ገሰጿቸው። ልብ በሉ፣ የገሰጿቸው ሰዎች ጌታን ከኋላ የሚከተሉት ወይንም አጠገቡ አብረው የሚሄዱ አልነበሩም፣ ከፊት ከፊት የሚቀድሙት እንጂ። በእርግጥ ከጌታው ፊት ቀደም ቀደም የሚል ሰው ጸባይ ይህ ነው። ራሱን ከባለቤቱ በላይ አዋቂ ያደርጋል። ምስኪኖቹን ዝም በሉ እያለ የሚያሳቅቅ የጌታውን ቸርነት የሚሸፍን አጉል ጠበቃ ይሆናል። እስኪ አሁን ማረን ማለት ምንድን ነው ነውሩ? ቃሉስ የስድብ ያህል የሚያስቆጣና ዝምበሉ የሚያሰኝ ነው። እነዚህ ሁለት እውሮች የገጠሟቸው እንዲህ አሉ በባለቤቱ ያልተወከሉ ጠበቆች ነበሩ። ግን አልተበገሩም። ጌታ ሆይ የዳዊት ልጅ ሆይ ማረን እያሉ ከቀድሞ ይልቅ አብዝተው ጮኹ። ለሚያንኳኩ በሩን የሚከፍት በጎንም ነገር ለለመኑት የሚሰጥ መድኃኔ ዓለም የእነዚህን ምስኪናን ጩኸት ሰምቶ ቆመላቸው። ኑ እንዳይላቸው አይተው መራመድ አይችሉምና ሁለቱንም እንዲያመጡለት አዘዛቸው። ከፊተኞቹ ይልቅ ቅን የሆኑትና ባለቤቱ የላካቸውን መልካም ሰዎች አይዟችሁ፣ ተነሱ፣ ኑ ይጠራችኋል በማለት በሚያጽናና ቃል ወደ ጌታ አቀረቧቸው። ወደ እርሱም ሲቀርቡ ምን ላደርግላችሁ ትወዳላችሁ ሲል የችግረኞች አምላክ የሆነው ኢየሱስ ክርስቶስ በፍቅር ጠየቃቸው እነሱም እናይ ዘንድ አድርገን አሉት አይናቸውን እንዳሶ ፈወሰውና አይተው ተከተሉት ይህን የቤር ጥሜዎስን ታሪክ ቅዱስ ፊልክስዩስ ደግሞ ለሚጸልይ ሰው በመስጠት ውብ አድርጎ ተረጉመዋል በርጠሜዎስ የዳዊት ልጅ ሆይ ማረኝ ብሎ ሲጮ ዝም በል ብለው እንደ ገሠጹት፣ እኛም ወደ አምላካችን ጸሎት ስናቀርብ ልመናችንን እንድናቆም አይሰማችውም እያሉ ሕሊናችንን በመረበሽ አጋንንት ዝም ሊያሰኙን ይሞክራል። ነገር ግን የዚህ መፍትሔው እንደ በርጠሜዎስ ተስፋ ሳይቈርጡ እምቢ ብሎ ወደ ፈጣሪ መጮ ነው። ያን ጊዜ ጌታ ልመናችንን ሰምቶ ጥሯቸው ይለናል። አይዟችሁ ተነሱ ይጠራቸዋል ብለው የራቀውን የሚያቀርቡን ረዴተ እግዚአብሔርን የሚያሰጡ ቅዱሳን መላእክት፣ ቅዱሳን ሰዎች ለእኛ ይልክልናል። በርጤሜዎስም ወዲያው ተነስቶ ጠልፎ ሊጥለውና ሸክም ሆኖ ሊያዘገየው የሚችለውን ድሪቶ ጥሎ ፈጥኖ ወደ ጌታ እንደቀረበ እኛም ወደ አምላካችን እንዳንቀርብ አንቀው የሚይዙንና የሚያዘገዩንን አጉል ልማዶቹን ጥለን ወደ እሱ ልንቀርብ ይገባል። ይህ ከሆነ እንደ በርጠሜዎስ እሴተ ጸሎታችንን ወይንም የጸሎታችንን ዋጋ እናገኛለን። ከዚያም መድኃኒታችንን ተከትለን እስከ ኢየሩሳሌም እንሄዳለን። ሆሳዕና በአርያም እያልንም የዘንባባ ዝንጣፍ ይዘን እናመሰግናለን። ወሰባት ለእግዚአብሔር ዲያቆን አቤል ካሳሁን